ይሄ ኮሪደር በአምና የመጀመሪያው ዙር ኮሪደር ከተጠናቀቀ በኋላ ከታወጁት ስምንት ኮሪደሮች ውስጥ አንዱ ነው። እንግዲህ ዛሬ የተመረቀው ደግሞ ባለፉት አንድ አመት ጊዜ ውስጥ ኦልሞስት አምስቱን አስመርቀናል። ይህ ስድስተኛው ኮሪደር ነው። ወደ 165 ኪሎ ሜትር አካባቢ ነው የሚሸፍነው። 589 ሄክታር አካባቢ የሚሸፍን ኤሪያ ነው ያለው። አጠቃላይ የስራውን ስፋት በምናይበት ጊዜ በጣም ትላልቅ ዴቨሎፕመንቶች ያሉበት ብዙ ነዋሪዎች ያሉበት ግን ደግሞ መተንፈሻ፣ መንቀሳቀሻ፣ መስሪያ ጥራት ያለው የከተማ ህይወት ለመኖር የሚያስችል ሁኔታ አልነበረም በኮንደሩ የነበረው። በተለይም ደግሞ ከሳርቤት ጀምሮ ጀርመን ድረስ ያለውን በምናይበት ጊዜ በአቦ ድረስ ያለውንም በምናይበት ጊዜ ብዙ አለም አቀፍ ድርጅቶች ያሉበት ነው። ወደ ሀያ ሁለት አካባቢ ጠጉ ኤምባሲዎች ያሉበት ሁለት ትላልቅ አለም አቀፍ ድርጅቶች ያሉበት እና ትላልቅ ዴቨሎፕመንቶችም ትላልቅ የተሻለ ኢኮኖሚ አቅም ያለውም ሰው የሚኖርበት አካባቢ ነው። ያም ሆኖ ግን የረባ የእግረኛ መንገድ የሌለበት ሰው ወክም የሚያደርግበት ወጥቶ የሚያርፍበት ልጆቹን የሚያጫውትበት ስፖርት የሚሰራበት ምንም አይነት ነገር ያልነበረው ነው። በዚኛውም ሴክሽንም ያለውን በምናይበት ጊዜ ብዙ ህንፃዎች ግራና ቀኝ ተሰርተው፣ ግን ደግሞ መንገዱ አካፋይ ላይ የነበረ የቀለበት መንገድ ባሬር በመሆኑ ምክንያት ሁለት ሀገር ይመስል ተራርቆ ማዶ ለማዶ የሚታያዩ የተሰሩት ዴቨሎፕመንቶችም ወደ አገልግሎት ሳይገቡ በጣም ረጅም ጊዜ ተዘግተው የነበሩ ነው። ይሄ ኮርደር ልማት በመምጣቱ ምክንያት ደሆል አካባቢውን ኦፕን አፕ ያደረገ፣ ለአካባቢው የተሻለ ቢዝነስ ኦፖርቹኒቲ ያመጣበት አይነት ሁኔታ ነው ያለው። እንግዲህ ይሄ ኦፖርቹኒቲ እንዴት መጣ የሚለውን በምናይበት ጊዜ ኮርደሩን ስናቅድ እንግዲህ አካባቢውን ማሳመር መሰረተ ልማት ማሟላት ብቻ ሳይሆን አዳዲስ ቫሊዮችን ክሬት ማድረግ አዳዲስ የቢዝነስ ኦፖርቹኒቲዎች እንዲመጡ ማድረግ ነው። ይህን ስራ ለመስራት ደግሞ ከክብርት ከንቲባችን ጀምሮ በከተማችን ያሉ አስተባባሪዎች የተቋም ኃላፊዎች በሙሉ በጋራ ያመጣነው ውጤት ነው። ተቀናኝተን እንደ አንድ ቲም ለአንድ አላማ ወደ አንድ አቅጣጫ ሁላችንም ፑሽ በማድረጋችን ምክንያት የመጣ ውጤት ነው። ይሄ አንዱ የመተባበራችን፣ አንዱ ለሌላኛው አቅም መሆኑ፣ አንዱ ከሌላው ጋራ ተባብሮ በጋራ መስራቱ ያመጣ ውጤት አድርገን ነው የምናስበው። በዚህ ቅንጅት ከቀጠን አዲስ አበባን መቀየር እንችላለን። የእውነትም የኢትዮጵያ ብልጽግና ተምሳሌት እንድትሆን ማድረግ እንችላለን። ኢትዮጵያም ደግሞ ለአፍሪካ የብልጽግና ተምሳሌት እንድትሆን፣ ለአፍሪካ የብልጽግና አውራ እንድትሆን ማድረግ የሚያስችል ስራ መስራት እንደምንችል አቅም የፈጠርንበት እኛም የተፈተንበትም ቢሆን መጨረሻ ላይ ደግሞ በጋራ ተባብረን ያሳካነው ስራ በመሆኑ በዚህ በጣም ደስተኛ ነው። መዝናኛ ቦታዎች፣ ፕላዛዎች፣ የልጆች መጫወቻዎች ምንም አንድም አልነበረም በእነዚህ ቦታዎች ላይ ስለዚህ ይሄ ኮሪደር መምጣቱ አንዱ ሰው በቀላሉ በእግሩ መንቀሳቀስ እንዲችል በአካባቢ ያለው የትራንስፖርት እንቅስቃሴ የንግድ እንቅስቃሴ የተሳለጠ እንዲሆን አድርጓል። ከተማው ምንም አይነት ቬጅቴሽን ካቨር አልነበረውም። እዚያ አካባቢ ኢቨን የነበሩት በፈሮች የምንላቸው ኦፕን ስፔሶች የምንላቸውም አብዛኞቹ በገወጥ መንገድ የተያያዙ ሻንቲ የነበሩ ቦታዎች ለማየት ለመንቀሳቀስ የማይመቹ ናቸው። ከምንም ነገር በላይ ግን መሰረተ ልማት ያመጣነው ለውጥ ነው። ለእኔ በጣም ሰርፕራይዝ የሚያደርገኝ ይህ መንገድ የቀለበት መንገድ በጣም ፓክ ያደረገ ነበር። ወርታችም ከጀርመን አደባባይ ወደ አቦን በምንሄድበት ጊዜ ፓክ ያደረገና ለተሽከርካሪ እንቅስቃሴ ምቹ ያልነበረበት ሰዎች ጠዋት ወጥተው በጊዜ ስራ የማይደርሱበት ከስራ ወጥተው ወደ ቤት መድረስ የማይችሉበት አይነት ሁኔታ ነበር የነበረው። እሱ ትላልቅ ተርሚናሎች ተገንብተዋል፣ ፓርኪንጎች ተገንብተዋል የባስና የታክሲ ማቆሚያ ቦታዎች ተገንብተዋል። እነዚህ የትራፊክ ፍሰቱን በጣም በከፍተኛ ሁኔታ አሳልጠውታል። ይህም ቻለም ይህም በመሆኑ ምክንያት ግራና ቀኝ መሰራ ናቸው መሰረተ ልማቶች አካባቢ የነበሩትን ሁለቱ ሰፈሮች ወይም ደግሞ በሁለቱ በግራና በቀኝ ያሉትን ቦታዎች የለዩ ባሪየሮችን በመክፈታችን ምክንያት ትላልቅ ዴቨሎፕመንቶችንም ለረጅም ጊዜ አባንደን ተደርገው የነበሩ ቦታዎችን ጭምር ኦፕን አፕ ያደረገና አዳዲስ ኦፖርቹኒቲዎችን ያመጣ ነው። እንግዲህ ሆል ኮሪደሩን ስንጎበኝ ካየን ብዙ ሰው ከዚህ በፊት በግር የማይንቀሳቀስበት ነበር ረጅም ዲስታንስ ነው፣ ግን ሰዎች በግር ይንቀሳቀሳሉ። ታክሲ አይጠብቁም። ማታ ወጥቶ ጤናቸውን ለመጠበቅ ወኪ ያደርጋሉ። ከልጆቻቸው ጋር ባይስክል፣ ከልጆቻቸው ጋር ወክ ያደርጋሉ። ይሄ ጤናማ የከተሜነት ህይወት እንዲኖር ያደረገም ነው። የከተማችን ቢዝነስ እንቅስቃሴም እንዲስፋፋ ያደረገ ነው። ለከተማችን ቫሊዩ ክሬት ያደረገ ነው። የከተማዊ ትራንስፖርት ፍሰት የህዝብ እንቅስቃሴንም ጭምር ያሳለጠ መሆኑ አዲስ አበባን በዓለም አቀፍ ደረጃ ተወዳዳሪ እንድትሆን ተጨማሪ የመሰረተ ማት አቅም ያመጣ መሆኑ እንዳንድ ፖርቹ ያደርገን የምንወስደው